ከተደኩሰደ ኩከሽ ምትከሪ ይመስልሻል? አቤኔ አንድ የተረጋግተ ስማኝ፣ ሁሉም ነገር አንተ እንዳሰብከው አይደለም። አሁንም ልታስረጅኝ እየሞከርሽ ነው። ደፋል አቤኔ እኔ ምንም ማውቀው ነገር የለም። ምንም መታቂው ነገር ከሌለ ምን አስሮጠሽ? ፈርቼ እኮ ነው የሮጥኩት። አቤኔ ስታስበው ዜማን እኔ ለምን ብዬ ነው ማገታት? አሁን የማምንሽ ይመስልሻል? አብ እኔ እኮ ለአንተ ብዬ ነበረ የኢዛና ጋር ሄድኩት። ሲመስለኝ ዜማን ያገታት እሱ ነው። ምን? ይሄ ደግሞ ሌላኛው ጨዋታችሁ ነው። እንደማታምነኝ ያውቃለሁ። ግድ የለም፣ ማስረጃ ይዤላችሁ መጣና ታምነኛላችሁ። ምንም እንድታመኝ የሚያደርግ ስራ አልሰራሽ። እሱም ጊዜ ይፍረድ። መልካም ቀን። ስማ ፈልገን ማግኘት አለብን ብሎ ይለዋል። አታስብ ችግር የለውም እናገኛታለን፣ ደግሞ አንድ ወጥመድ እናዘጋጅላታለን ብሎ አቤኔም ይለዋል። ቀጥሎም ኢዛናና ልዑሌም እሷን እየጠበቋት ግን ደግሞ አለመምጣቷን ግን አሁን ዋሽታችን ከሆነ ታውቃለህ፣ እገልሃለሁ ብሎ ለኢዛናም ልዑሌ ያስፈራረዋል። እዚህ ጋር ያለችበትንም ቦታና የቀጠረችንም ቦታ እንሄድ ብሎም ይነግረዋል። በዛን ጊዜ እሺ በቃ ብለው መንገዳቸውም ይጀምራሉ። እድል ካመለጠች ጊዜ ጀምሮ ሀሳባቸው ስላልተሰባሰበ ተሰባሰበ አጣና አቤኒም በሁለት በሷ ምክንያት ኑሃም የቀጠረችውን ረስቶ ነበርና አጣ። ወይኔ ለካኮ ኑሃም ኑሃም ቀጥራኝ ነበረ በጣም አስፈላጊ ነው ብላኝ ነበር፣ አሁን መሄድ አለብኝ ብሎ ለሱ ምን ለአቤኒም ከነገረው በኋላ ይሄዳል። አቤኒም እሺ ሄድ ብሎ ይለውና ቶሎ ብሎ ወደ እሷም ከሄደ በኋላ ምንድን ነው ያለውም ነገር ካስረዳት በኋላ ይቅርታ አድርጊልኝ፣ እኔ እኮ የሆነ በጣም አስቸጋሪ ሁኔታ ላይ ነበርኩኝ ኑሃ፣ ይቅርታ ብሎ ይቅርታ ይጠይቃታል። እሷ ግን በራሷ ሀሳብ ውስጥ ገብታና እንዴት ብዬ ነው የምነግረው ወንድሜ እንዲህ አስፈራርቶኛል እያለች ትብሰለሰላለች። ኑሃ አሁን ንገሪኝ፣ ምንድነው አስፈላጊው ነገር ይላታል። ኑሃም ልትነግረው እያሰበች ግን ደግሞ ወንድሟ አቤል እያያትና ከሩቅ ሆኖም ሲከታተላት ነበረ። እቺ ልጅ ነገሩ ሁሉ ልታበላሽብኝ ነው ብሎ ወደፊት ለፊት እየመጣ አንቺ ኑሃ ብሎ በጣም በድንጋጤ ያስገነግጣትና ምንድነው? ብላም ዞር ስትል ወንድሜ አቤል እያለች ስትል እንዴ ወንድሜ ብሎ ይናገራል። አዳም ምን እያደረግሽ ነው ደግሞ? ከዚህ ልጅ ከዚህ ልጅ ጋር ምን ታደርጋለሽ ብሎ አቤልም ይላታል። ለምን መጣ ምን እያደረግከው ነው አንተ ከኋላ እየተከተልከኝ ነው እንዴ ስትለው አይ አንቺ ምን እያደረግሽ ነው በልተ ቶሎ በይ ነይ እንሂድ ብሎ እሷንም ይወስዳታል። በዚህን ሰዓት አዳ በጣም በውስጡ ምንድነው የምትነግረኝስ ምትነግረኝስ ለምን እሱ መጥቶ አስለቀቃት ብሎ በሀሳብ ይሄዳል። እድልም ኢዛናና ልኡሌ በቀጠሯትንም ቦታ እም እሷም ስትጠብቃቸው ቀደም ብላ ግን ደግሞ እነሱም ሲደርሱ ስታያቸው የጠበቀችው ግን ልኡሌ ሳይሆን የጠበቀችው ኢዛና ነበረና ከኢዛና ጋር ሌላ ሰው አለና ይሄ የናቲ ወንድም ምን ያደርጋል እዚህ ብላ በውስጧ ሌላ ነገር እንዳለ ታስባለች። ኢዛናም እየጠበቋት ትንሽ ስትቆይባቸው ምን እያደረገች ነው? የት አለች? አሁንም እየቀለዳችሁ ነው እንዴ? ብሎ ልዑሌም ለኢዛና ይለዋል። እረ ልዑሌ እየቀለድኩ አይደለም፣ ግን በቃ ልደውልላት ብሎም ስልክ ያነሳል። በዛን ጊዜ ግን ስልኩም አልመለሰችለትም ነበረና በመጨረሻም ስልኩን አንስታ እድል የት ነሽ? እድል እየጠበቅኩሽ እኮ ነው ያልሽኝን ቦታ ይላታል። አንተስ መጥተሃል እንዴ? ከማጋር ነህ? ብላም ስትለው አይ ዞር ብሎም እያየ አይ ከማንም ሰው ጋር አይደለሁም ይላታል እሷ ግን በዛን ጊዜ እንዴ ነው እኔ ብላ በውስጧ ምንም ቃላት ሳታወጣ እሺ ግን እኔ መምጣት አልችልም አዳና አቤኒ በጣም እየተከታተሉኝ ነው ስለዚህ ሌላ ጊዜ ትለዋለች ድጋሚ ኢዛናም ወይም ያስገደለችኝ ብሎ በልዑሌም ፊት ያፈጥበታል። ምንድን ነው የተፈጠረ ነገር አለ እንዲህ ብሎ በትኩረት እያየውም አይ በቃ አልተመቻትም አልመጣችም ብሎ ለልዑል ይነግረዋል። ልዑሌም በመበሳጨት በጣም እየደበደበው ደም እስከሚወጣው ድረስ ቅጥቅጥ ያደርገዋል። ቆይ እኔ ምላችሁ ለምንድን ነው የምትቀልድብኝ? ስማኝ በዚህ ሀያ አራት ሰዓት ውስጥ እሷን ፈልገህ ካላመጣ እኔ እኔ እልሃለሁ የምልህን ካልሰማኝ አንተ ሟች ነህ ብሎ ያሰራራዋል። ኢዛናም አታስብ ፈልግ ያገኛታለሁ ብሎ እሱን አቤልም ትቶት ይሄዳል። ኢዛናም ቆይ አንቺ እድል አገኝሻለሁ አሁን ዋጋ አስከፈልሻለሁ ብሎ በውስጡ በጣም ይብ ሰለሰራል። ግን ደግሞ አዳ ከኑ ጋር ለማውራት አልታደለምና ወደ ቤት ይመለሳል። እድልም ሁለቱ ካየቻቸው በኋላ ወደ ራቅ ሰው ወደ ማያየት ቦታ ሄዳ ስልክ ከደውልና ወደ ስልክ ከደወለችም በኋላ ወደ አቤኔ። አቤኔም ስልኩን ሲያየው እቺ ድል ናት ብሎ ያነሳውና ምንድነው? አንቺ ቆይ ግን የምለቅሽ መስሎች ነው? ቆይ አንቺ ዋጋ አስከፍልሻለሁ ብሎ ይላታል። የውልህ አቤኔ እኔ ምንም ነገር አላጠፋሁም፣ በዜማዬ ነገር ደግሞ እጅ የሚለበትም ግን ይሄ ሁሉ ያደረገው ኢዛና ነው ብላ ትናገራለች። ኢዛናም አሳልፎ ሰጥቶኛል እና እኔም እንደዛ ላድርግ ብላ ነበረ እሷም እንዲህ ስታወራም የነበረው የማምንሽ መስሎች ነው? አንቺ ውሸታም፣ ለብዙ ዓመታት ከኛ ጋር ነበርሽና ውሸትሽን አሁን ማን ያምንሻል ብሎ ብላትም፣ አውቃለሁ አሁን አታምኑኝም፣ ግን ደግሞ እመኑኝ፣ እኔ በማስረጃ አምጥቼ አሳያችኋለሁ ብላ ታወራለች። አቤኒም እ እሺ በቃ ግን አንቺ ብሎ በሚላሳ በቃ አሁን እውነቱን እስከማመጣ ድረስ መልካም ቀን ብላ ስልክ ትዘጋለች። አዳም ወደ ቤት ይመጣና በጣም ከፍቶትና በውስጡ ሀሳብ ይዞት ነበረ። ምንድነው ያወራችሁ ነገር አለ እንዴ ብሎ ከኑሃ ጋር አቤኒም ሲጠይቀው አይ አላወራንም፣ ግን ይሆን ነገር አለ ልትነግረኝ ነበረ ወንድሟ መጥቶ አስተዋት ብሎ ይላል። ምናልባት ችግር ውስጥ ተሆን ይሆን እንዴ ብሎ አቤኒም ይናገራል። አይመስለኝም። ግን ብቻ አንድ ነገር እንዳለ ይሰማኛል ይላል። አርታ ወንድሟ አቤልም አንቺ ግን ቆይ ምንድን ነው የምታደርጊው? ነግሬሽ ነበረ ያንቺ እህትነት እንዲቀርብኝ ካልፈለግሽ አሁኑኑ ዝም በይ፣ አንድችም ቃል አተፍሺ ብሎ እህቱንም ንሃም ያስጠነቅቃታል። ወደ እድል ኢዛና ድጋሚ ደውሎ አሁን መገናኘት አለብን። ይህንን ነገር ለኛም ጥሩ አይደለም። በጣም መጥፎ ችግር ውስጥ ነው ያለ ነው። ስለዚህ ሉ ብለን እናስተካክለው ብሎ ለእሷም ይነግራታል። ምንድነው እሺ ግን በቃ ለማንኛውም እደውልልሃለሁ ብላ ስልክ ትዘጋና ስልክ ደውላ ከሌላ የምታደርገውን ነገር ቆይ ይዛና ሰራልለው ብላ ሁሉንም ነገር በውስጧ የምታደርገውን አድርጋ እዚህ ቦታ ና ብላ ለኢዛናም ትቀጥረዋለች። ም ወደ ልዑሌም ኢዛና ስልክ ይደውልና የውልክ አሁን እድል ደውላልኝ እዚህ ቦታ ድረስ እንገናኝ ብላኛለች ብሎ ይለዋል። እሱም ከዛ በኋላ የሚገናኙበትንም ቦታ ድረስ ቀድማ እድል እዛ ተገኝታ ነበረ። ልኡሌም እሱ ልኡሌም በቃ እኔ ቀድሜ ይሄድና አንተ ከኋላ ይና ብሎ ስለነበረ ኢዛናም ኢዛናም ከእድል በኋላ ወደ እሷ ይሄድና እዛው ቦታ ይጠብቃታል። ይጠብቁታል ለልዑሌ ግን ደግሞ ልዑል አስቀድሞ እዛው ቦታ ላይ ኢዛናም ለልዑሌ አሳልፋ ስለሰጠችው ሁሉም ነገር ስላወቀ እዛ ቦታ ሆኖ እድልና ኢዛና እድልና ልዑሌም አብረው ነበሩና አንድ ጥላ ቦታ ድብቅ ብሎ ቁጭ ብሎ ነበር። ልዑልም ኢዛናም ስልክ በቃ አንድ ስልክ መደወል አለብኝ ብሎ ከእድል ነጠል ብሎ ይሄድና ወደ ወደ ልዑሌ ስልክ ይደውላል። ስልክም ሲደውል አጠገቡ ነበርና ከአንድ ግንድስር ግንድ ስር ተጠግቶ ስለነበረ ስልኩም በዛን ጊዜ ሲደውል አጠገቡ ይጠራበታል። ኢዛና ድንግጥ ብሎ ዞር ስል ልዑሌ ብሎ ይናገራል። ልዑሌም በጣም ተበሳጭቶና ቦግ ብሎ ነበርና ወደ ኢዛናም እየተጠጋ አንተ እያለው